በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መስከረም ሃያ ስምንት ቀን የኬልቅዮ ልጅ ቅድስት ሶስና የበዓለ ዕረፍቷ መታሰቢያ ነው። ሶስና እጅግ መልከ መልካም፣ ደግ፣ በፍርሃተ እግዚአብሔር ያሸበረቀች ባለትዳር ሴት ናት። ሁለቱ ረበናት ወይም የአይሁድ መምህራን ለዝሙት ፍቶታቸው ተመኝተዋት የመይን የለም አብረንሽን ልንተኛ እንወዳለን ሲሉ ግድ አሏት። እሷ ግን እሺ አላለቻቸውም። እምቢ ካልሽን ከወንድ ጋር አገኘናት ብለን ለህዙ አስፈርደን እናስወግርሻለን ብለውም አስፈራሯት። ስልጣን ተጠቅሞ ጥቅም መጠየቅ የመጣው ከዚህ ነው። ሶስና ግን በእግዚአብሔር ፊት ከመበደል ኃጢአት ሳልሰራ በእጃችሁ ብወድቅ ይሻለኛል ስትል በጥባት ቆመች። ማንም አያየንም እያልን በእግዚአብሔር ፊት በደል በእግዚአብሔር ፊት በበደል የዋኘን ስንቶቻችን ነን? እግዚአብሔር ግን ያያል። እነዚህ ሕዝቦች እንጠይቃለን የሚሉ ክፉዎች መምህራን ሶስናን ያለ በደላ በፍርድ አደባባይ አቆሟት፣ አስፈረዱባትም። ተሰሚነት አላቸውና ሁሉም አምኗቸው ቤተሰቧን ጨምሮ ሕዝቡን በጠቅላላ ትወግር ብለው ፈረዱባት። እሷን ወግን ወደ ታመነችበት አምላክ ወደ እግዚአብሔር ምዋን አፈሰሰች፣ ልመናዋንም አቀረበች። ፍጻሜና የዕለቱ እግዚአብሔር በቸርነቱ በምረቱ በፍጻሜውም አላሳፈራትም። ወዲያውኑ ሕፃኑ ነቢይ ዳንኤል ተነስቶ ፍርዱን በይግባኝ ቀለበሰው። ትሙት የተባለች ድና፣ አስገዳዮች እንደ አክርማ ተሰንጥቀው ሞቱ። እግዚአብሔር ሁልጊዜ ታሪክ ቀያሪ ነው። ሐሰት የሐሰተኛውን ሐሰት ሐሰተኛውን ይገድላል። እውነት ግን ነጻ ታወጣለች። ቅድስት ሶስና በቤተ ክርስቲያናችን ትመሰላለች ኃጢአት የሌለባት በንጽሕና በቅድስና ከሙሽራዋ ክርስቶስ ጋር ተላጽቃ የምትኖር ቤተ ክርስቲያን። ከሳሿ ብዙ ነው፣ ማሳዳጅዋም ብዙ ነው። ከሌቦች ከቀጣፊዎች፣ ከዘማውያኖች፣ ከሃይማኖት የለሾች ጋር አብራ ስላልረከሰች ብቻ ያለ ምንም በደል ትወገር የሚላት እልፋ ይላፍ ነው። ነገር ግን ብዙ ከሳሾች እየተቀሰፉ ሲወቁ፣ እሷ በጽናት ቁማ እያሸነፈች ትኖራለች፣ ኖራለችም። ወደፊትም አሸናፊቷ አሸናፊነቷ ይበልጥ እየተገለጠ ይሄዳል። ሕፃኑ ዳንኤል ግን ሁል ጊዜም ያስፈልጋታል። ከእግዚአብሔር ተልከው እንባይን የሚያብሱ ክፉ ፍርድ የሚቀለብሱ፣ ለእውነት ከእውነት በእውነት ወደ እውነት የሚገሰግሱ ዳንኤሎች ዛሬም ያስፈልጓታል። ዳንኤል ማለት ፍትሀ እግዚአብሔር ዳኛ እግዚአብሔር ነው ማለት መሆኑን ልብ ይሏል። የቅድስት እናታችን ሶስና ረዴቷ፣ በረከቷ፣ ጸሎቷ ምልጃዋ በሁላችን ላይ ጽፍ ድረው ሆኖ ሄደ። ስብሐት ለእግዚአብሔር፣ ወደ ወላዲቱ ድንግል፣ ወደ መስቀሉ ክቡር አሜን።